ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች፣ እንዴት ናችሁ? በያላችሁበት ያለምዳራቻ ሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እንድታደርጉ ሊበትትና ጠይቃለሁ። ዛሬ ደግሞ ይዤላችሁ አመጣሁት አማርኛ የተመረጡ ጥቅሶችን ነው። አማርኛ እንዲሁም እንግሊዝኛ በአጭር ጊዜ አቀላጥፋችሁ እንዲጽፉ እንድታነቡ እናደርጋለን። ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ ብቻ በኦንላይን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ብዙ ልጆች እየተለወጡበት ይገኛል። አማርኛ እንዲሁም እንግሊዝኛ ከመሰረቱ ማንበብ መጻፍ የተቸገራችሁ ሁሉ ከዚህ በፊት የተለቀቁ ቪዲዮዎች ስላሉ እነሱን ቪዲዮዎች ወደኋላ መለስ ብላችሁ እያንዳንዱን ቪዲዮ መመልከት ትችላላችሁ። ከዛ በተጨማሪ ደግሞ በውስጥ መስመር ገብታችሁ መማር የምትፈልጉ ካላችሁ ደግሞ በአጭር ጊዜ ብቻ ከዛኛው ዩቲዩብ ላይ ከምንሰራው ቪዲዮ በተለየ ደግሞ ልዩ ትኩረት ተሰጧችሁ ማንበብና መጻፍ እንድትችሉ እናደርጋለን። ማንኛውም ይህ ቪዲዮ የደረሰው ሁሉ ሰብስክራይብ እያደረገ እንዲሁም ሌሎች ሸር እያደረጋችሁ አዳርሱ ልኝላለሁ። እንደምታውቁት ቪዲዮውን ስታዩት ሰብስክራይብ ብታደርጉ ምንም ከእናንተ ጋር የሚቀነስ ነገር አይኖርም ላይክም ሸርም ብታደርጉ ከእናንተ ጋር የሚቀነስ ነገር አይኖርም። ነገር ግን ከኛ የተወሰነ ነገር እናገኝበታለን። ሲቀጥል ደግሞ ለሌሎችም ማንበብ እና መጻፍ የተቸገሩት ሁሉ ነገ ህልማቸውን ሊያሳኩበት ይችላሉ ብዬ ያሰብኩት ቪዲዮም ስለሆነ እያንዳንዱን ይህን ቪዲዮ የሚደርሳችሁን ሸር እና ላይክ እያደረጋችሁ ብታልፉ መልካም ነውላለው። ዛሬ ደግሞ ይዤላችሁ የመጣሁት የተመረጡ የአማርኛ ጥቅሶችን ነው። እነዚህ የተመረጡ የአማርኛ ጥቅሶችን አጫጭር ናቸው። እንዴት አድርገን ማንበብ እና መጻፍ እንችላለን። ከዛም በላይ ደግሞ ከማንበብ እና ከመጻፍም በተጨማሪ ደግሞ ከፍ ስንል ደግሞ በሕይወታችን ላይ ለውጥ ያመጣሉ ተብሎ የታሰቡ የተመረጡ ጥቅሶች ናቸው። እነዚህን ጥቅሶች ደግሞ እናንተ እያነበባችሁ በሕይወታችሁ ላይ ጥሩ እውቀትና ክህሎት ታገኙበታላችሁ ብዬ አስባለሁ። አሁን ቀጥታ ወደ ትምህርቱ እንሄድ። እስከ መጨረሻው አብራችሁ ይቆዩ። የተመረጡ የአማርኛ ጥቅሶች ነው የሚለው እዚህ ጋር እንደምታዩት፣ እነዚህ የተዘረዘሩት ከአንድ አምስት ያክል ነው የሚሆኑት። እነዚህ ድረጋባችሁ እንዴት ማንበብ እንዳለባችሁ አብረን የምናይ ነው የሚሆነው። መጀመሪያ ፊደላትን ስናነብ፣ ቃላትን ስናነብ፣ ፊደላትን እያንዳንዱን እያገጣጠምን ነው ነበር ስናነብ የነበረ። አሁን ደግሞ ቃላቶችን ደግሞ በስርዓት በመደርደር አረፍተ ነገር መመስረት እንችላለን ማለት ነው ከዚህ በፊት ፊደላትን በስርዓት ተደርድረው እንዴት አድርገው ቃላት እንደሚመሰረቱ አይተናል። አሁን ደግሞ ቃላት እንዴት ሆኖ ተደርድረው በስርዓት አረፍተ ነገር መመስረት እንደሚችሉ አብረን የምናይ ነው የሚሆነው። ስለዚህ እዚህ ጋ እንደምታዩት አንድ ሀፍታ የምናነባት ፊደል እዚህ ጋ ቃል ህይወት ስንል በአንድ ሀፍታ ነው የምናነባው። ስለዚህ ይህን ህይወት የሚለውን አንድ ቃል ስለሆነ በአንድ ሀፍታ እናነባለን። ማንኛውንም አንድ ቃል የሆነ ቃል ስንጽፍም ስናነብም በአንድ ሀፍታ ነው የምናነባው። ያ ማለት እዚህ ጋር ክፍተት ክፍተቶች ላይ እንደምታዩቸው እያንዳንዱን ስናነባቸው በየክፍተት በየክፍተቱ ነው መንቆመው ማለት ነው። ስለዚህ ህይወት ብለን ስንጽፍም ስናነብም በዚህ ጋር ነው ቆመው ትርጉም የሚለውንም ልክ እንደዛው የሚኖራት ሁሌም ንቁና ጠንካራ ስትሆን ነው። ህይወት ትርጉም የሚኖራት ሁልጊዜም ንቁና ጠንካራ ስትሆን ነው። ምክንያቱም እኛ ጠንካሮችና ንቁ ስለመስራት ያለን ፍላጎት ከፍተኛ የሆነ የማሰራትና ራሳችን የመለወጥ ፍላጎታችን ከፍተኛ ከሆነ ህይወት መቼ ቢሆን ትርጉም አታጣም ማለት ነው። ነገር ግን ህይወትን ትርጉም እንድታገኝ የሚሆን ትርጉም እንድታጣም እናደጋት በራሳችን ጥንካሬና በራሳችን ድክመት ስለሆነ ራሳችን ልንጠይቅ ይገባል ማለት ነው። እዚህ እንደምታዩት ለመለወጥ ካሰብክ፣ ያው ለመለወጥ ካሰብክ ግልጽ የሆነ ግብና በራስ መተማመን ሊኖር ይገባል። የመጀመሪያው ስራችን እንዴት እንለወጥ ማለት ነው። ብዙዎቻችን እንሰራለን ግን እንዴት እንለወጥ፣ እንዴትስ፣ አያያዛችን ምን ይመስላል፣ የገንዘብ አያያዛችን፣ ለነገ ኑሯችንስ ምን ይመስላል የሚለውን መጀመሪያ ግብ መያዝ አለብን ማለት ነው። እቅድ መያዝ አለብን። እቅድ ከያዝን በአጭሩ ራሳችን መለወጥ እና ከሚጠበቀው በላይ ልንደርስ እንችላለን ማለት ነው። በጥበብ የተሞላ ሰው ክፉና ደጉን የሚለይበት ሁለት አእምሮ አለው። በጥበብ የተሞላ ሰው ክፉና ደጉን የሚለይበት ሁለት አእምሮ አለ። ያ ማለት ከሰው የተለየ ሁለት አእምሮ አለው ማለት አይደለም። ያለው አንድ አእምሮ ነው። ነገር ግን ነገሮችን የሚያስብበት ግን በተለያየ አቅጣጫ እንዲያስብ የሚያደርገው የተሻለ አእምሮ አለው ማለት ነው። ስለዚህ ሁላችንም አእምሯችን ልንጠቀምበት ይገባል። ክፉን ክፉ፣ መጥፎ መጥፎ፣ ደጉን ደግ ብለን ከፍለን የምናይበትና ወደ ጥሩ የምንመልስበት የራሳችን የሆነ የተሰጠን የተፈጥሮ አእምሮ ስላለን አእምሯችን ልንጠቀምበት ይገባል ማለት ነው። ለራስህ ያለህ ከፍ ያለ ግምት ሌሎች አንተን የሚያዩበትን መንገድ ጥሩ እንዲሆን ከፍተኛ ሚና አለው። አንደኛ ለመጀመሪያ ምን ማድረግ አለብን መሰላችሁ? ከሁሉም በፊት ለራሳችን የምንሰጠው ግምት ከፍ ያለ ሊሆን ይገባል። ምክንያቱም እኔ እችላለሁ፣ እኔ ጠንካራ ነኝ፣ እኔ የተሻልኩ ሰው ብለን ራሳችን ካሳመን ነው ለመስራት ያለን እቅድ እየሰፋና ከፍተኛ ደረጃ ላይ የምንደርስበት ሁኔታ እየጋለ ይሄዳል ማለት ነው። ነገር ግን ራሳችንን ያልችልም ከሆን ደካማ ላይ ብለን ምናስብና ራሳችን የምናሳምነው ከሆነ ሁሌም ደካሞች ነው ሆነው። ስለዚህ መጀመሪያ ለራሳችን የምንሰጠው ግምት ከፍተኛ ሊሆን ይገባል። ራሳችን እንችላለን፣ ከማንም ሰው በላይ እንሆናለን የሚለውን የራሳችን ተነሳሽነት ከፍ ባደረግነው ቁጥር ከሌሎች ጋር እኩል መሆን እንችላለን። ከዛ በተጨማሪ ደግሞ ምንድን ነው የሚሆነው? ሌሎች የሚያዩበት መንገድ እኛን፣ ሌሎች የሚያዩበት መንገድ ከፍ እያለ ይሄዳል ማለት ነው። ወደ ጥሩ ነገር እየሄዱ ነው ብለው ስለሚያምኑ ራሳችን ክብር ከሰጥነው ሌሎችም ክብር ይሰጡናል ማለት ነው። ነገር ግን ራሳችን ራሳችን ከጣል ነው ሌሎች ክብር ሊሰጡንም አይገባም፣ መቼም አይሰጡንም ነው። ስለዚህ ራሳችንን እናከብረው እና ክብር ልንሰጠው የሚገባ መጀመሪያ ራሳችን የራሳችንን ያለን ግምት ከፍተኛ ማድረግ ያለብን። መጀመሪያ ራሳችንን ለራሳችን ጥሩ ግምት ስንሰጠው ሌሎችም ለእኛ ጥሩ ነገር ይሰጡናል ማለት ነው። ውድ የሆነው ጤና አልጋ ላይ ተኝተህ ተኝተው ለሚማቅቁ ሁሉ ምኞት ነው። ማንኛውም ሰው አንብቦት ላይረዳው የሚችል ነገር አለ። ለሁሉም ሰው በጣም አስፈላጊውና ትክክለኛው በዚች ምድር ላይ የምንኖርበት ትልቁ የደምሰራችን ህይወት ማ ጤና፣ ጤና፣ ጤና ባይኖረ ኑሮ ከዚህ ሁሉ አድረስ ነገር ግን እኛ ጤናችን እንደምንም ስንቆጥረው አልጋ ላይ ተኝተው የሚማቅቁ እህት ወንድሞቻችን፣ ሌሎችም ሰዎች ግን የእኛን እንደ ዘወትር ምግባቸው የሚፈልጉት የሚናፍቁት ምኞታቸው ጤና ነው። ስለዚህ አንተ ደግሞ ወይም አንቺ ደግሞ ያለሽን ጤና ተጠቅመሽ መስራት ባለብሽ ሰዓት መስራት አለብሽ፣ ወይም መስራት አለበት ማለት ነው። ምንድነው የሚባል አባባል አለ መሰላችሁ? መስራት ባለብን ሰዓት ካልሰራ መሳቅ ባለብን ሰዓት ታለቅሳለ። ስለዚህ መስራት ባለብን ሰዓት መስራት አለብን፣ መሳቅ ባለብን ጊዜ ደግሞ መሳቅ አለብን ማለት ነው። ስለዚህ ይህንን ነገር ተግባራዊ አድርገን ጤናችን እንደ ትልቅ አማራጭ እንደ ትልቅ እድል ተጠቅመንበት በጊዜያችን ሰርተን መለወጥ ሊኖርብን ሊኖርብን ይችላል አብዛኞቻችን ሰርተን እንዲለወጣል። ነገር ግን ጥቂቶቻችን ደግሞ መኝታን ወይም ረፍትን እንደ ሌሎች አጋጣሚዎች በመውሰድ ራሳችን ዝንቅ የምናደርግበትን አምሮ ከፍ አድርገን ከሌሎች እኩል ከላቁ ሀገራት ጋር እኩል ለመሆን የራሳችን ተነሳሽነት ያስፈልገናል ማለት ነው። መልካም ማድረጋችን ዋጋ ቢስ ሲሆን ዝም እንበል የካሳ ዘመን አለና ምንድነው? የሚለው መልካም ማድረጋችን ዋጋ ቢስ ሲሆን ዝም እንበል የካሳ ዘመን አለና። ምክንያቱም ለሰው ብዙ መልካም ነገር አድርገንለት፣ ነገር ግን እሱ በምላሹ መጥፎ ነገር ሊመልስልን ይችላል። ምን አለ መሰላችሁ፣ በዚች ምድር ላይ በጣም ስታፈቅረው የሚጠላ ሰው ቢኖር የሰው ልጅ ብቻ ነው። በዚህ ምድር ላይ በጣም ስታፈቅረው ወይም ስትወደው የሚጠላ ሰው ቢኖር የሰው ልጅ፣ ምናልባት ደርሶባችሁ ሊሆን ይችላል። ስለዚህ ለሰዎች መልካም ማድረጋችን ወደኋላ እንበል፣ ሰዎችን ማፍቀራችንም ወደ ኋላ ማለት አይኖርብንም። ነገር ግን ከሰዎች አንጠብቅ። በቃ አለቀ። እውነቱንም እነግራችሁ ነገር ከሰው መጠበቅ አስፈላጊ አይደለም። መጠበቅ ካለብን ከፈጣሪያችን ብቻ አንጠብቅ። መስራት ካለብን በተሰጠን ጤናና ጉልበት መስራት አለብን። ደክመን ለፍተን ውጤታችን የላባችን ውጤት ማግኘት አለብን እንጂ ከሰዎች ምንጠብቅ ከሆነ ሁሌም እንደጠበቅንና ከሰዎች ላይ ጥገኛ እንደሆነ የመጨረሻ ውድቀታችንም መንገድ ላይ ይሆናል ማለት ነው። ስለዚህ ማንኛውም ሰው መስራት ያለበትን መስራት አለበት፣ ማግኘት ያለበትን ማግኘት አለበት። ስለዚህ መስራት ባለበት ሰዓት ካልሰራህ መስራት ባለበት ሰዓት ታላቅ ሳለህ የምትለዋለችን አጭር ጥቅስ ሁላችሁም ላይ አስምሩባትና ማንኛውም ሰው ተግባራዊ ሊያደርግ ይገባል። ቤተሰብ ዛሬ ያየናቸው አጫጭር የተመረጡ አማርኛ ጥቅሶችን ነው። እነዚህን ጥቅሶች በማንበብ እና በመጻፍ ቴሌግራም ግሩፕ አለ እዛ ላይ አስቀምጡልኝ። እያንዳንዱን የእናንተ ስህተት እያረምኩ የማስቀምጥላችሁ ነው የሚሆነው። ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚ ጋር በማስቀምጥላቸው ስልክ በቀጥታ በመደወል እንዲሆን ይችላል። ወይ ደግሞ ዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ደግሞ እንደተለመደው ሸር እና ላይክ እያደረጋችሁ ለሌሎች አማርኛ፣ እንግሊዘኛ ሌሎችን ቋንቋዎች መማር ለሚፈልጉ አዳርሱ። ላይ አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ እናንተ የተለመደውን ስራችሁን እየሰራችሁ ጠብቁን። አዲስ ነገር እየቸስቀምጣ ቸር እንሰንብት።